እንዴት ዋላችሁ፣ የእኔ ውዶች ደህና ናችሁ? በጣም ደህና ነኝ። በጣም ያሳዝናል። ብሩኬን ሴቶቹ በዛም በዚህም ሲሉ ታመመ መሰለኝ። ላላ አይ፣ ምስኪን ፈጣሪ ማረው የእውነት አይ፣ ቡራይ ትናንት ደህና ነበር ካደል እንዴ! ሀይሚን አርጋ ላይ ካላጫወትኩ ብለህ በለው። በእውነት ፈጣሪ ማረው ወንድሜና ብሩኬ እንግዲህ ታሞ ነው እንዴ? እየተወጋ ነው ብቻ መቼም ክትባት እንደማይሆን መቶ ፐርሰንት እርግጠኛ ነኝና ወይ ምስኪን ሃይምዬ ከዚህ በኋላ ማለት ነው። ድንግጣ በድንጋጤ ነው የምትታረቀው፣ እየምሬን ነው እንደዛ የምትንገጫገጨው ምናምን ይለቃጣል በእርግጠኝነት። እና ለማንኛውም ዋናው ጤና ነው። ፈጣሪ ጤናችን ይስጠና በተለይ በሰው ሀገር ፓላስታሞል እያመጡ ኮኖኛ ስንታመም የሚሰጡንና ቡራዬ እንግዲህ አይዞህ። አዎ አዎ፣ እውነቴ ነው። አንቺ የድሮ ፍቅረኛው ግን ምን ሆነሽ ነው ማሪ? አንዴ አርግሽ ያለው አንዴ አፈቅራ ያለው አንዴ ከአንተ ጋር መኖር ነው የምፈልግ አንዴ እኔ ማር አንዴ እኔ ቸኮሌት እኔ ፍቅር ምናምን እያልሽ ይሁ ታመመ ልጁ። በጭንቀት በጭንቀት ታመመ ልጁ። ምን ይሻልሻል ግን አንቺ ሴትዮ እያለ ነው ደግሞ የሚያወራት፣ ትልቅ ሰውና መሰልና። በጭንቀት ነው ልጁ የታመመ እናንተ በዚህ ሃይሚ ታንገላት አንገላተዋለች። ከሷ ጋር ወራ ውጣልኝ ከቤቴ ምናምን እያለች ማለት ነው። ከዛ ሃይሚን ከሚወዳ ልጅ ጋር ተጣልቶ እንደማይሆን እርግጠኛ ነኝ። ምክንያቱም መርፌን የተወጋ ያለው እየተፈነከተ ምናምን አይደለም። እና እንግዲህ አፍቃሪዋ የልጅነት ጓደኛ ታሞልሻል በጭንቀት ማለት ነው። አንዴ ያረገዝኩ አንዴ ምናምን ብላ እንደ አረገዝኩ ብላ አስደንግጥ የሆኑ እናንተ ብድንጋጤ ታመመ ወይ ምስኪን። እንደወዳኩ ነው እናንተ። አንዳንዴ ኮ አንዳንዴ ኮ ከባድ ነው። አይ አይዞ ብሩዬ አይዞ አይዞ ወንድሜና ሃይሚዬ፣ በድንጋጤ ትታረቀዋለች እርግጠኛ ነኝ። ያው ሃይሚ ማለት ብሩኬ ትታመምባት በጣም ነው የሚጨንቃት ምክንያቱም እሷን ብሎ እየጠበቀ ምናልባት፣ በቀደም ውሃ የደፋችበት በዛ ሊሆን ይችላል። መቼም ፍራንክ ሊያደርጋት ነው ብዬ አላስብም፣ ምክንያቱም ፍራንኩ መልሷል። አሁን ሃይሚን ልበቀላት ማለት አሁን ለምሳሌ ማለት ነው ሃይሚን ወይ ጉድ ይሄ ጉንፋን እኳ አለቀቀኝ። ም እናንተ እንዴ ምን ሆነ ነው ሰው የረ ተፋታኝ። እዋይ ለምሳሌ ምን ያደርጋል መሰላችሁ? እንዲሁ ፍራንክ ነው ብዬ ሳስብ ግን አይመስለኝም ሃይሚ ውሃ ስለደፋችበት እሷን ለማስደንገጥ በቃ አንቺ ውሃ ስለደፋሽብኝ እንደዚህ ስላደረሽኝ በቃ ታማምኩ ብሎ ሊያስደነግጣት ሊሆን ይችላል። ድጋሜ ከባድ ፍራንክ ምናምን እንዳታደርገው በርግጥ ውሃ በደፋበትም ልብሱን ስላላወለቀ በላዩ ላይ ነው። ብዙም ጉዳት ያመጣል ብዬ አላስብም። ግን ያችን አስቦ ሊሆን ይችላል። ትናንትና ወገቤን አሞኛል ምናምን እያላት ነበረ። ውሃ ስለደፋሽብኝና ደጋግሞ ሃይሚን ሊያስጨንቅ አፈልጎም ይሁን የእውነት አሞትም ይሁን አላቅም። ዞሮ ዞሮ ግን ካመመ ፈጣሪ ጤናን ይስጥህ። ምክንያቱም አንዳንድ የሰው ምላስ በጣም ከባድ ነው። የምሬ ነው ምላቸው የሰው ምላስ እንጨት ይሰብራል ይባላል እና ሰው ሲያነሳችሁ ምናምን፣ እንደውም እነሱ ደህና ናቸው፣ የምር ሰው እንደሚያነሳቸው አይደሉም። እና አንዳንድ ሰው የሰው ምላስ አይወድለትም፣ በቃ ወዲያውን የሚታመም ሰው አለና፣ እንግዲህ እንደዛ ሊሆን ይችላል ወይም ደግሞ ሀይሚን የበለጠ ሊያስጨንቃ ሊሆን ይችላል። አሁን ደግሞ እንግዲህ ብሩክ እንደዚህ ሲሆን፣ አንዳንድ አሽቃባጭ በደንብ ጉሮሮን ጠረግ አርጌ አሉ አሽቀባጮች፣ አለቅላቂዎች ምና ምናምን አላችሁ። ከእሷ በላይ እኛ እናስብለታለን፣ ከእሷ በላይ እኛ እንጭነቅለታለን፣ እንዲያ አድርገው ነው ለእሷ ብሎ ነው ምናምን ብላችሁ አሁን እሪምባ ያዙ ይልቀቁኝ ማለታችሁ አይቀርም። እሷ ውሃ ስለደፋች ብነው እንደዚህ የታመመ እሷን እጠብቃለሁ ብሎ ነው እንደዚህ የሆነ ብላችሁ፣ መቼም ሀይሚን ለመውቀስ በጣም ብዙ ምትሯሯጡ ትኖራላችሁ። በነገራችን ላይ እናንተ እናስብለታለን እንወደዋለን እናከብረዋል ምናምን እንድትሉ ትችላላችሁ ግን ከሀይሚ በላይ አታስቡለትም ከሀይሚ በላይ አትወዱትም ምናምን ምክንያቱም ፍራንክ ፍራንክ ነው በቃ ይደራረጋሉ ሁሌም እና ከሀይሚ በላይ እናስብለታለን እንወደዋለን ምናምን የምትሉ ሰዎች አይ ውሸታችሁን ውሸታችሁ ነው እያስመሰላችሁ ነው እያስመሰላችሁ ነው የምሬን ነው እና ከእሷ በላይ የሚያስብለት የሚጨነቅለት ሰው በጭራሽ ስለሌለ ማለት ነው እና ሀይም፣ ይሄ እንግዲህ እንደዛ ብታደርገውም እሷን ሊያስጨንቅ ፈልጎ ሊሆን ይችላል ብሩክ ይህን ነገር ያደረገው፣ ወይም ደግሞ ምናልባት አሞት ሊሆን ይችላል። አዎ ውሀ ሲደፋ አንዳንዴ፣ ምክንያቱም ጥቅምት ነው፣ በጣም ብርድ ነው፣ ጉንፋን አለ፣ ወባ አሁን ኢትዮጵያ በስማምን፣ አሁን ማለት ነው ወደ ገጠር በተለይ እንዳለ ወባ እየታመሙ ነው። እኔ ራሱ ሊያምን ጀምሮ የነበረ ቶሎ ባልመጣ ዛ ብቆይ በቃ ወባ ምናምን ሊይዘው የነበረ ና በቃ በየቦታ አሁን ኢትዮጵያ ማለት ነው ወባ ነው ያለ። ምክንያቱም እንደ በፊቱ አይረጭ ምናምን። ለምን ይሄ ግጭት ነው፣ መኪና እንደፈለገ ከቦታ ቦታ አይሄድም። እንደፈለጋችሁ መንቀሳቀስ ምናምን የለም። እና እንደዛ ስለሆነ ጤና ባለሙያዎች ከቦታ ቦታ አይሄዱ። ምክንያቱም በጣም ብዙ ነገር አለ ብታዩ ማለት ነው ውይ ውይ ውይ። ሰው ግን አንዳንዴ ተሳቆ ነው የሚኖረው አንዳንድ ቦታ ማለት ነው። እና እንደዛ ስለሆነ ወባ በጣም አለ ኢትዮጵያ ማለት ነው። ኢትዮጵያ ወባ በጣም ነው ያለው እና እንደዛ ሊሆን ይችላል። ውሃ ሲደፋበት በዛ ላይ ሌሊት ሲሆን ከዛ ደግሞ ጥቅምት ነው ታውቃላችሁ። እና በጣም ብርድ ነው፣ አዲስ አበባ በጣም ነው የሚበርደው። እንደውም ገጠር ይሻላል። አዲስ አበባ ና እኔ እረ በስመ አብ እንደዚህ ይበርዳል። በፈጣሪ ስም ቆርጠምጠም ነው የሚያደርገው። እና እንደዛ ሊሆን ይችላል ወባ በጣም የበዛ ስለሆነ ማለት ነው። እና እንግዲህ ሃይሚን ምናምን ደግሞ እንዳትወቅሱ ቤሷ ምክንያት ነው ውሃ ደፍታበን ነው ምናምን እንዳትሉሽ። ምክንያቱም ፍራንክ ፍራንክ ነው እሱ ደግሞ ይሻላል ከታከመ። ሀይሚዬ ደግሞ በድንጋጤ እንደምትታረቂው ተስፋ አድርጋለው። ምክንያቱም እንደዚሁ ነው። ዝም እንደማትለው መቶ ፐርሰንት እርግጠኛ ነኝ። እሷን ለመጠበቅ እንደዛ እያደረገ እሷ በእርግጠኝነት ትጸጽታለች ብዬ አስባለሁ። እንድትደነግጥም ይሆናል። ይህን ነገር ሊያደርግ ይቻለው ብዬ አስባለው። ያማለያ መታረቃቸው አይቀርም። ሲቀጥል ደግሞ ደንግጦ ሊሆን ይችላል። ደነገጠ ኮ ደነገጠ። ትናንትና ሀይ አስረግዛት ነው እንዴ ምተው ምናምን ብላ የሆነ ጣቆም አድገዋለች ና ልጅቷ፣ ምናልባት አርግዥ ያለው ብላ አስደነገጠችው። እንዴ እናንተ ወይ ጉድ! አንዳንዴ ኮ ማለ የሶሻል ሚዲያ ሰው ስትሆኑ በጣም ነው የምትጠነቀቁት በቃ አንዴ ስማችሁ ከጠፋ ጠፋ ነው። ምክንያቱም እንደዚህ የሚወዳቸው ሰው የሚያከብራቸው ሰው የሆነ ነገር ቢሰማባቸው በአንዴ ግልብጥ እንደሚል ያውቃሉ እነሱ ማለት ነው። የሶሻል ሚዲያ ሰው ምን አይነት ሰው እንደሆነ በደንብ ስለሚያውቁና እንግዲህ ብሩክን አንዴ ሃይሚ ታስጨንቀዋለች። እዚህ ጋር ቴክስት ጻፈችልሽ ምናምን እያለች ትንጨረጨራለች። ሃይሚዬ ሲቀጥር ከቤቴ ውጣ እያለች ታናድደዋለች። ምናምን ልብሱ ራሱ በዛው ነው የሄደው፣ በዛው ሃይሚ ቤት ቪዲዮ በሰራበት ነው ቪዲዮ ራሱ የተቀረጸ ልብሱ ማለት ነው። እና ቤቱ ራሱ ሄደ አይመስለኝም፣ በዛው ነው መሰለ ወደ ሕክምና ቦታ ሄደው እና በዛ ፍቅረኛ ተብዬው የድሮ ፍቅረኛ ተብዬው ማለት ነው። ኤክሱ ኤክሱ እያስጨነቀችው ነው አስሬ ቴክስት እየጻፈች ምናምን ብቻ በብዙ ነገር በጭንቀትም ሰው ሊታመም ይችላል። እና እንግዲህ ቡራዬ ፈጣሪ ማረህ። ሀይሚ ደግሞ ታራቂው ልጁ እንደዚህ የሆነ መቼም እንደማጨክኝበት ባለሙሉ ተስፋ ነኝ። ሀይምዬ የኔ ቸኮላታ የኔ ቆንጆ ማለት ነው። እና ውዶችዬ፣ በቃ በቀጣይ ደግሞ ማታ ቪዲዮ ይሰሩልን ይሆናል። በዛ እንገናኛለን። ባይ ባይ። ወዳችኋለሁ።